ሰላም ለናንተ ይሁን፣ ውድ ቤተሰቦቼ እንደምን ዋላችሁ። እንኳን አደረሳችሁ በእለቱ ታስበው ለሚውሉ ዓመታዊ ወርሃዊ ቅዱሳን በዓላት፣ እንዲሁም ለጾመ ጽጌ እንኳን አደረሳችሁ። ገድለዘ ቅዱስ ዮሴፍ አረጋዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንሆ የጌታችን የኢየሱስ ክርስቶስን የልደቱን ታሪክ እንናገራለን። በዚያም ወራት ዓለም ሁሉ ይቆጥር ዘንድ ከቄሳር ንጉሥ ትእዛዝ ወጣ። ቀርኔዎስ ለሶርያ መስፍን ነበር። ይህም ቁጥር የመጀመሪያ ነበር። ሰው ሁሉ በየሀገሩ በየወገኑ ይቆጥረው ነበር። ወንጌላዊ በነቢያት የተነገረውን በመልአኩ ገብርኤል አንደበት የተበሰረውን የክርስቶስን ልደት ታሪክ ከአውግስጦስ ቄሳር ትእዛዝ ጋር ጻፈ። ነቢዩ ሚልኪያስ በልደቱ ሰላም ይሆናል ያለው ይፈጸም ዘንድ አይደለምን? ነቢዩ ኢሳያስም የመድኃኒትን መምጣት ሲናገር እንደዚህም ይላል። ሰይፋቸውን ለመጥረቢያ ጦራቸውን ለማጭድ ያደርጋሉ፣ ህዝብ በህዝብ ላይ ሰይፍን አያነሳም። እንግዲህ ጦርነት አይኖርም። ዳዊትም በዘመኑ ጽድቅን ሰላም ይሆናል ይላል። በዚያ ወራት ሰላምና ይቅርታ ሆነ። ዓለምም ሁሉ ለአንድ ንጉሥ ተገዛ። የአምላክ ልጅ አምላክ በምድር ላይ ታየ ተገለጠ። አውገሶጦስ ቂሳርም ዓለም ሁሉ በሰላም እንዴት ተገዛለት ምድርም ከጠብና ከጦርነት እንዳረፈች ባየ ጊዜ የዓለም ሰው ሁሉ በየሀገሩ በየወገኑ ቁጥሩ ዘንድ ሰውም ሁሉ በትክክል ለቂሳር ግብር ያገባ ዘንድ ብዙ አዋቂዎች ጥበበኞች፣ ብዙ ፈላስፋዎች ሰበሰበ። አውግጦስ ቂሳር ትዕዛዝ ሄርዶስ በሀገር ይሁዳ ሰው ሁሉ በየወገኑ በየሀገሩ በየአባቱ የቆጥር ዘንድ አዋጅ ነጋሪ አዘዘ። አይሁድም ተሰበሰቡ። ለመቁጠር ብቻም አልነበረም፣ ሄሮዶስ ከቂሳር ጋር ያጣሉት ዘንድ ነው እንጂ ሄሮዶስን አይወዱትም፣ ከበታች ያሉትንም አይወዱትም። ሄሮዶስ ግን ሴትና ልጅ ሳይቀር የእስራኤል ወገኖች በቤተልሔም በግድ የሰበሰባቸው ሴትና ልጆች ከወንዶች ጋር በአንድነት መሰብሰብም በአይሁድ ልማድ አይደል፣ በሮማዊ ልማድ ነው። አይሁድ ግን በልማዳቸው ሴትና ልጅን ከወንዶች ጋራ በአንድነት አይቆጥሩም። እግዚአብሔር በቂሳር ትእዛዝ ምክንያት እንደዚህ ያደርግ የነቢያት ትእዛዝ ይፈጽም ዘንድ ነው። የመውለጃው ቦታ ይቺ ቤተልሔም የምናት! ይህ ትእዛዝ በናዝሬት ከተማ በተሰማ ጊዜ እመቤታችን ደነገጠች፣ ፈጽማ ማዘነች። የእግዚአብሔር ፍቃድ ይታወቅ ዘንድ ነውና ጸለየች። ጊዜው የክረምት ወራት ነውና፣ በማህፀኗም ያለው ፅንስ አድኗልና፣ መንገዱም ለፀነሰች ሴት የሚያስቸግር ነውና፣ ነገር ግን የእግዚአብሔር ፍቃድ ይሁን አለች። ወደ ዳዊት ከተማ ወደ ቤተልሔምም ለመሄድ ተዘጋጀች። ቅዱስ ዮሴፍ ጸንሳሳለች ከማርያም ጋር ይቆጠር ዘንድ ሄደ። ከዛም በኋላ እንዲህ አለ፣ የወደደውን ያደርግባት ዘንድ ይችለት ለት እግዚአብሔር የሰራት ዕለት ናት አለ። ያም የሱፍ ተነሳ፣ ንጽህት የሆነች ማርያምንም ወሰዳት። አህያም አምጥቶ እመቤታችን ድንግል ማርያምን በእርሷ ላይ ያስቀመጣት፣ የይሁዳ ክፍል ወደሆነች ወደ ቤተልሔም ሄደ። ከቤተልሔም ሶስት ምዕራፍ ያህል ራቅ ብለው ሲሄዱ ዮሴፍ አይኖቹን አንስቶ ዘወትር እረኞችን፣ እንግዶችን የሚያድሩበትን አንዲት ዋሻ የወደዛም ዋሻ ውስጥ ማርያምን ይዟት ገባ። በዛም አደሩ። በዚያም ከብቶችን የሚያድሩበት የፈረስ ግንብ ነበር። በዚያም መጠጊያና ማረፊያ እናገኝ ይሆን አሉ። ያም ቦታ ከክብሮን ትይዩ ነው። ይህም ግንብ ቀድሞ የእሴ ቤት ነበር። በዛም ቤት ዳዊት ተወለደ። በዛም በነብዩ ሳሙኤል እጅ የመንግስት ቅባትን ተቀባ። በባቢሎን ስደት ጊዜ ፈረሰ። የፈረሰውም ያ ግንብ ከሩቅ የሚመጡ ነጋዴዎች አድሩበት ነበር። ባጠገቡ ዋሻ ነበርና ወደዛም ገቡ። በዛው ዋሻ ጌታችን ኢየሱስ ክርስቶስ ተወለደ። የበኩር ልጇን በወለደች ጊዜ አውራ ጣቱን አሰረችው፣ በበረትም አስተኛችው። ሉቃስ እንደተናገረው የሚያድሩበት ቦታ አልነበራቸውምና። ዮሴፍ ለሊት ከመኝታው ተነስቶ ዓይኑን አንስቶ እመቤታችን ማርያም ወዳለችበት ተመለከተ። ያን ጊዜም እመቤታችን ማርያም የነበረችበት ዋሻ ከፀሐይ ብርሃን ይልቅ የሚበልጥ ብርሃን መላ። ቅዱስ ዮሴፍ ባየ ጊዜ ደነገጠ፣ ተንቀጠቀጠ፣ በምድር ላይም በግንባር ወደቀ። ብርሃኑ እጅግ ያበራ የነበረና ጨለማ የነበረ ዋሻም እንደ ቀን ሆነ። ይህ ሁሉ የሆነው በነቢዩ ዳዊት አንደበት የተነገረው ይፈጸም ዘንድ ነው። ጨለማ ከበበኝ እላለሁ እንጂ ለሊትም እንደ ቀን በራ። በጨለማዋ ልክ ብርሃኗ አንዱ ሆነው መቤታችን ማርያም ግን ይህንን ሁሉ ታደንቅ ነበር። የከበባት ብርሃን በላይዋ ላይ አበራ፣ ከቀን ብርሃን ይበልጥ ነበር። የሰማይ ሰራዊት ወርደው በብሩ በዙሪያዋ ቆሙ። አይኖቿም በልጇ ላይ ነበር። ህፃኑም ያለቅስ ነበር። እርሷም ሰውነቷን መዳሰስ ፈራች። ነጭ ልብስ አለበሰችው፣ በጨርቅ ተቀለለችው፣ በመሃል እጇም አቀፈችው። ጊዜውም ቀዝቃዛና ውርጭ ነበርና በበረት አስተኛችው። መቤታችን ቅድስት ማርያም ቅዱስ ዮሴፍ እንዲህ አለችው፣ አባቴ ሆይ የከበበን ይህ ታላቅ ብርሃን ምንድነው? ከዚህ በኋላ እመቤታችን ቅድስት ድንግል ማርያም በሕፃኑ አጠገብ ተቀምጣ ነበር። ይህንን ሕፃን በወለደች ጊዜ ብዙ ታምራት ድንቅ ተደረገ። ስትወልድም ፈጽማ አልጮኸችም። እንደ ሴቶች ሁሉ ሕማም አላገኛትም። አምላክ በምድር ላይ ታየ። በኅቱም ድንግልና እንደተፀነሰ እንዲሁም በድንግልና ተወለደ። በስጋ ፍላጎት አልፀነሰችውም። ለመውለዱም ዘር አልቀደመውም። በመወለዱም ድንግልናዋን አልለወጠውም። እርሷም ቀድሞ ድንግል፣ ኋላም ድንግልናት፣ ለዘላለምም ድንግልናት። ይህም እምነታችን ነው። የቤተ ክርስቲያን እምነት ይህ ነው። በታኅሳስ ወር በሃያ ዘጠኝ በመንፈቀ ሌሊት ማክሰኞ ተወለደ። በዚያም ቦታ በሌሊት ተወቅተውና ነቅተው መንጋቸውን የሚጠብቁ እረኞች ነበሩ። የእግዚአብሔር መልአክ በእነርሱ ዘንድ ቆመ። የእግዚአብሔር ክብር በነሱ ላይ ወጣ፣ ተገለጠ። ታላቅ ፍርሃት ፈሩ። መልአኩም አትፍሩ አላቸው። ለዓለም ሁሉ ደስታ የሚሆን ታላቅ የምስራች እነሆ እነግራችኋለሁና፣ በዳዊት ሀገር መድኅን እነሆ ዛሬ ተወልዶላችኋል። ይህም ብሩክ ጌታ ክርስቶስ ነው። ምልክቱ ለእናንተ እንደዚህ ነው። አውራጣቱን የታሰረ በበረት የተኛ ህፃን ታገኛላችሁ። ድንገትም ከዚያ መላአካ ብዙ የሰማይ ሰራዊት ጭፍሮች እግዚአብሔርን እያመሰገኑ መጡ፣ እንዲህ እያሉ በሰማያት ለእግዚአብሔር ክብር፣ በምድር ሰላም፣ ለሰውም በጎ ፈቃድ ይሁን። የመጀመሪያዎች አባቶቻችን ህይወታቸውን ከመንጋዎች ጋር ኑሯቸውም እረኞች በሆነ ነበር። መንጋዎችም ሳር ባለበት በድንኳን ከትመው ይጠብቁ ነበር። የቤተልሔም እረኞች እንደዚሁ በበረሃ ውስጥ በቀንና በሌሊት መንጋዎቻቸውን በመፈራረቅ ተግተው ይጠብቁ ነበር። ጊዜውም ክረምት ነበር። ሁላቸውም በአንድነት እሳት ሲሞቁ ድንገት መልአክ ተገለጸላቸው። መለኮታዊ ሕፃኑን ያዩና ከሁሉ በፊት የክርስቶስ ልደት የተናገሩ እነዚህ እረኞች ጓደኛሞች ናቸው። ይቺ ቤተልሔም ሀገራቸው ናት። ይህንን የምስራች የነገራቸው መልአክም ቅዱስ ገብርኤል ነው፣ ለእርሱ የምስራች ሀብት ተሰጥቶታልና። መልአኩ ቅዱስ ገብርኤል ይህንን የምስራች ለነገሥታት፣ ለመኳንንት፣ ለተከበሩ ሰዎች ሳይናገር ለእረኞች ተናገረ። ከዛም በፊት እግዚአብሔር በደብረ ሲና በጎች ሲጠብቁ ሙሴን አነጋግሮታል። ዳግመኛም ቀበቶ ያነገሰው ዘንድ ወደ በጎች ጠባቂ ወደ ዳዊት ሳሙኤልን ላከው። ስለዚህ እረኞች የልደቱ ምስክሮች ሆኑት። መልአኩም ለእረኞች ሰዎች ዛሬ መድኅን ተወልዶላችኋል ብሎ ነገራቸው። ይህም ብሩክ ጌታ ክርስቶስ ነው። ችግረኞችን ያጽናና ዘንድ ባሮችንም ከባርነት ነጻ ያወጣ ዘንድ መጣ። ስለ ዓለም ደህንነት ወደ ምድር ወርዶ ከብቻው ኃጢአት በቀር ሰው ሆነ፣ የባሪያው መልክ ገንዘብ አደረገ። የልደቱ ምስክር የሆኑ እነዚህ እረኞች ችግረኞች ናቸው። ስለዚህም በበረት ውስጥ በጨርቅ የተጠቀለለ ሕፃን ታገኛላችሁ ያላቸው ስለዚህ ነበር። በንዴት፣ በችግር፣ በበረት፣ ከቅድስት ድንግል ማርያም መወለዱ ትልቅ ምስጢር አለው። የእስራኤል ጠባቂ ተብሏልና ስለዚህም በቤተልሔም በከብቶች በረት ተወለደ። ልደቱም በረኞችና በመንጋ መካከል ሆነ። ቸር ጠባቂ ነውና ይህ ታላቅ ምስጢር ምን ይርቅ ምን ይጠልቅ፣ ይሄው የእግዚአብሔር ልጅ የሁሉ ፈጣሪ የምስጋና ባለቤት! ድንቅና አስደናቂ ተብሎ የተጠራ በዋሻ ውስጥ ተወለደ። አህያ በሚያድርበት በበረት ውስጥ ተኛ። መላእክትም እግዚአብሔርን አመሰገኑት። እንዲህ እያሉ በሰማያት ለእግዚአብሔር ክብር፣ በምድርም ሰላም፣ ለሰው በጎ ፈቃድ ይሁን በእውነት በቅንነት ለተቀበሉት። ክብር ነው እግዚአብሔር ከእነርሱ ጋር ነው። እነርሱም ከእርሱ ጋር ናቸው። ከዚያም መላእክት ከነርሱ ተለይተው ወደ ሰማይ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸውን እስከ ቤተልሔም ድረስ እንሄድ እግዚአብሔር ያሳየን ይህንን ነገር ቃሉ። ፈጥነውም ሄዱ። ማርያም እና ዮሴፍን አገኟቸው። ሕፃኑን በበረት ተኝቶ አገኙት። መልአኩ ስለ ሕፃኑ የነገራቸውን አይተው አወቁ። በመጀመሪያ የሰሙትም ሁሉን አይተው እረኞች የነገሯቸውን አደነቁ። እረኞች ስመንጋቸውን ትተው በመልአኩ ቃል እንዴት ፈጥነው ሄዱ! ይህ ዋሻ የከብቱ በረት የጽርቅ መቅደስ፣ የክርስቶስ ማደሪያ እንዴት ሆነ! ከእረኞች አንዱ የቤተልሔም መና በኋላ፣ አስቆታዊ ይሁዳም ተዋትን! የአገልግሎት ሹመት የተሾመ ማትያስ ነበር! ሌሎች እረኞች እጅ መንሻ ሰጡ የበግ ጠቦትን፣ ማርና ቅቤና መጡ ለቅዱስ ዮሴፍና ለድንግል ማርያም ሰገዱ፣ መለኮታዊ የሆነ የሕፃኑን እግር ሳሙ፣ ሰገዱለት። ከዚያም መልአክ እንደነገራቸው ስላዩትና ስለሰሙት ሁሉ እግዚአብሔርን ፈጽመው እያመሰገኑ ተመለሱ። ያዩትንም የሰሙትን ሁሉ በይሁዳ ሀገር አወሩ። የሰሙትም ሁሉ አደነቁ። ከሁሉም በፊት በምድር ላይ ለኢየሱስ ክርስቶስ የሰገዱ እረኞች መጀመሪያዎቹ ናቸው። ማርያም ግን ይህንን ሁሉ ተጠብቀውና በልቧም ታኖረው ነበር። ሰሎሜም እመቤታችን ማርያም ማኅተመ ድንግልናዋ ሳይለወጥ በድንግልና የበኩር ልጇን እንደወለደ ሰማች። ሶሎሜም በዓይኖቿ ካላየሁ በእጆቼ ሰውነቷን ካልዳሰሰው.... ይህን ነገር እንደማላምን ሕያው እግዚአብሔር አለች። ያን ጊዜ እመቤታችን ወዳለችበት ዋሻ ሂዳ እመቤታችን ማርያምን ከሕፃኑ ጋር አገኘቻት። ይህችም ሶሎሜም ወደ እመቤታችን ማርያም ቀረበች፣ እጇንም ዘረጋች። የሆነውንም ታይ ዘንድ ደፍራና ዴፍራና ጨክና ሰውነቷ እንዳሰሰች ያን ጊዜም የሶሎሞን እጆቿ ተቃጠሉ ደረቁም ወደ እርሷም ትመልሳቸው ዘንድ ያልቻላትም መለኮታዊ እሳት የወጣበትን ሰውነቷ እንዳስሳለች እና ያን ጊዜም በታላቅ ድምፅ ጮኸች። እንዲህም አለች። ይቅርበይኝ አምላክናት ወይ ይቅርበይኝ። ይህንን እየተናገረች አብዝታ ጮኸች። መራራ ለቅሶን አለቀሰይ ትጸልይ ዘንድ ጀመረች፣ ወደ እግዚአብሔር ለመነች። ወዮልኝ! የኃጢአት ብዛትና የሃይማኖት ጉድለት ወደ ታላቅ መከራ ጣለኝ። ይህንን እያለች በግንባሯ ሰገደች፣ ወደ ምድርም ወደቀች። ፈጣሪ እግዚአብሔር፣ አባቶቼ፣ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ሆይ እኔ ልጃችሁ ነኝና የማይገኝ ሰራው! ለእስራኤል ልጆች መዘባበቻና መሳለቂያ ሆነው! ውርዴሴን ተመልክተህ ከበሽታ የፈውሰኛ ላይ ስምህን የጠራ ሁሉ ይድናልና። ከዛም ወደ እመቤታችን ቅድስት ማርያም ተመልሳ ዳግመኛ እንዲህ አለች። አመንኩ መቤቴ ቅድ ዘንድ ለምንሻለሁ። እኔ ችግረኛ ሴት ነኝና ሃይማኖትንም አጠንክሪ። መቤታችን ወደ ተወዳጁ ልጇ ማለዴች እንዲህም አለች። ጌታ ሆይ የተቸገረች አገልጋይ ጩኸት ስማ። ድንግልም ይህንን አለች ልበ ሩኅሩኅ ናትና። ያን ጊዜም የእግዚአብሔር መልአክ ወደ ሰሎሜ የመጣ እንዲህም አላት፣ እነሆ እግዚአብሔር ጩኸትሽን፣ ጸሎትሽን፣ ልመናሽን ሰማ። ወደዛ ህፃን ሂጂ በተቃጠሉ እጆች ሻዢውና ታቀፊው ትድኛለሽ፣ ህይወትንም ታገኛለሽ አላት ንጽሕት ህፃኑን ታቀፍ ዘንድ አዘዘቻት። ስለዚህም ወደ ምድር ሰገደች፣ በተቃጠሉ እጆቿም ህፃኑን አቀፈችው። ያን ጊዜ ነች እንደ ቀድሞ ሆነች። የተመሰገነ እግዚአብሔርን አመሰገነች። በእውነት በእስራኤል ንጉሥ ነው አለች። ተነስታም ለድንግል ሰገደች። ያን ጊዜም ፍጹም ድንግልናዋን አመነች። እንዲህም አለች፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። እንዲሁም በዓለም ያልተሰማ ይህን ድንቅ ታይ ዘንድ የተዘጋጀች ያደርጋት እግዚአብሔር ፍጹም አመሰገነች። ከዛም በኋላ ያቺ ሶሎሜ ከዛ ዋሻ ወጥታ በታላቅ ደስታ ያየችውን የሰማችውን ሁሉ ትናገር ዘንድ ወደ ኢየሩሳሌም ከተማ ሄደች። እነሆ ቃል ከሰማይ ወረደ። ሶሎሜም እንዲህ ሲል መጣ፣ ሶሎሜ ሆይ ራስሽን ጠብቂ፣ ያየሽውን ይህንን ታምር ህፃኑ ወደ ቤተ መቅደስ እስኪገባ ድረስ በኢየሩሳሌም ለማንማትና ለማንም አትናገሪ። ቅዱስ ዮሴፍ ግን እጅግ ይጸልይ ነበር። የመቤታችን ማርያም ጸሎትና በረከት ያረጋዊ ቅዱስ ዮሴፍ የረድኤቱ ኃይል ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር፣ አሜን።